ጨርሻለሁ በዚህ ዳገት ነው የመጣሁት። ይሄ ባቡር ሐዲድ አለ፣ እሱን ግራቀኛ አይተን በጥንቃቄ እናቋርጣለን። በጣም የሚያምር ኮረብታ ዳገት ነው። ዛሬ ሀያ አንድ ነው የምሮጠው። እንደምታውቁት ትንሽ ከበድ ብሎኛል። ግን አሁል ሜኪት ጸልዩልኝ። እችን ዳገት ወጣሁ ዴታ አምር ያለ ይሄን የመሰለ ቢዩቲፉል መልካ ምድር አቆራርጠን ጓዶች አሉ። ይሄን እንኳን አልችለውም። አይ ቲንክ በዚህ ያ አሸናፊ ያለ አብሮኝ ከፊት ሄደዋል። ቦንሳም አለ፣ ነገ ውድድር አለው አስርሺ ቶሮንቶ ስቲል። ከኛ ጋር ትንሽ ያማወቀ ነው አብራችን። ያ በጣም ያምራል፣ የሚያምር መልካ ምድር ነው ዶክተር ቅዳሜ ጠዋት ሰባት ሰዓት አንድ ስድስት ተኩል ልናደርገው እንችላለን። በነገራችን ላይ ይህም የብስክሌቶችም መሄጃ መሮጫ ነው። ይች ነው የምንሽከረከረው። እንደ ግራካሱ ነው የሚባለው በታሪክ ለመሳመ እንጂ እኛ ድሮ አንፈራራ የሚባል ነበር። ነገሌ ወርና ልጅ ሆነ አውቶቡስ ሲመጣ ነገሌ አንፈራራ ይገለበጣል። ብዙ ጊዜ አክሲደንት ይደርሳል። በየጊዜው እየተገለበጠ መኪና አንፈራራ ነፍሴን አዘራ ይባል ነበር። ከክብረ መንግስት በፊት ያለ አቀበት ቁልቁለት ነው ይሄ። አብራችሁን ቆዩ አለሁ። በጣም የሚያምር ስፍራ ነው። ሁለት ስልሳ ድሮስ ላይ ቅዳሜ የጣወጣት እንገናኝ። እናሼ ሰፈር ገብተናል። አረ በእናታችሁ ተነሱ! ተነሱ ይሄን ውበት ይሄን ውበት ደግሞ፣ አየሩም ምን ይመሰለ ቆንጆ ነው። ቀዝቀዝ ያለ ነፋሻማ፣ ከፊል ደመናማ ከፊት ይሄደዋል። ናሽ፣ በነገራችን ላይ ትናንት ማስታወቂያ ስናገር በጣም በጣም ዋንኛው ማስታወቂያ ረስቼዋለሁ። ሚሲሳጋዎች፣ የሚሲሳጋ ነዋሪዎች ቅዱስ ሚካኤል ቤተክርስቲያን ተቋቁሟል ተመስርተዋል። በመጪው ሜይ አስራ ስምንት እሁድ ከሰዓት በኋላ በፍራንክ መከችኒ ሆር መከክኒ አዳራሽ ወድቶ ይሄም ውስጥ ዝግጅት አላቸው፣ እንዳያመልጣቸው። በድጋሚ የሚሳጋዎች እንኳን ደስ አላችሁ። በየቀኑ 30 40 ደቂቃ መንዳት ሊቀር ነው። ያ በመጪው እሑድ ዝግጅት አለ። ሰዎች ተገኙላቸው፣ አበረታቷቸው። ከዛ በተረፈ የሜይ ሰቨንቲኑ ዝግጅት ኦፍ ኮርስ እኔ ፔግ ነኝ። ለጋሻ ልደት ግን እዚሁ የፈለገ ሰላም ወደ ፈለገ ህይወት ቅዱስ ገብርኤል ቤተክርስቲያን ዝግጅት አላቸው። እንደ ባቡሩን ከእግራችን አድርገን ነው ሲምሮጠው ጓደኞቼ ወዲያ ቀድሞ ሄደው እንዳያመልጣችሁ። የሀድሰን ቤይን የሀድሰን ቤ ጫማን ው እያፈጋሁት ነው። የምትችሉ ሰዎች ዛሬ እንዳያመልጣችሁ። ቅዳሜ ና እሑድ ሀድሰን ቤ ሄዳችሁ፣ በተለይ ዳውንታውኑ ብዙ ምርጫዎች። ጓደኞች ቀድሞ ሄደ ወዲያ ናቴ የሮጦ እንደምታዩት አቤት ሚገርም አየ ነው። ፕሊዝ ትረስት ሚ በጣም ትወድታላችሁ። በትመጡ ውጡ ልጆቻችን ይዛችሁ ኤክስከርዥን ይባል ነበር ድሮ ትምህርት ቤት ሆነ ስሙን ረሳሁት። አንድ ጎበዝ ጂኦግራፊ መምህር ነበር፣ አርሲ ነገሌ በጣም ይወስደን ነበር። ፀሐይ ወደ ማሆ ወደፊታችሁ ነች፣ እንደገና እየተመለሰ ነው ወደ ምስራቅ። ጠረውኝ ሄዱ ዳገቱ ላይ ወዲያ ሌላ ማስታወቂያ ነገ ጠዋት እኛ ኪዳነብረት ብረት ኪችነር እንሄዳለን፣ ማስታወቂያ ለመስራት። እነሱም በመጭው 17 ሜይ 17 ፈንድሬዚንግ አላቸው። ቅድስት ማርያም ቤተክርስቲያን ኪችነሮች በተለይ ለፍልሰታ ለምእመናን ሱባኤ መግቢያ ህንፃ ለማሰራት ነው። ተገቢ ነው በጣም። ስለዚህ የምትችሉ ሰዎች ተገኙላቸው፣ ወደዛ እንሽከረከረ ዋው፣ ደከምኩ ደከምኩ። ዘጠኝ ኪሎ ሜትር አስር ሀያ አንድ የሰው ልጅ እንዴት ነው፣ ፈተና ይገጥማል። ጓደኞች አልፎኝ የዴነ የምትመለከቷቸው ይጠማዘዛል ብቻ መስመሩ ሃይው አለ ቦደ እዚህ ጋ ትመለከቷችሁ እንዴት እንዴት አደርገው እንደሰሩት። ሀይዌው ጋ ደረስን። ጠማዘዥ ደውን ፋሌ ይባላል። ጓደኞቼ ቀድሞ እዚህ ጋር ደርሰናል። በወዲያ ጠምዘው ጓደኞቼ አልፈውኛል። ወዲያ ዳገት ላይ እየወጡ ነው። ማይ ጉድነስ ዚስ ኢዝ ብሬዝቴኪንግ ኦር ማስመራይዚንግ የሚሉት ነው። በዚህ ሄድና ወዲያ ጋራው ላይ የምትመለከቷቸው ወዲያው የኔ ልጆች ናቸው። አሸናፊ ነው ከፊት ን አለ ከኋላ፣ ጆልና ነገሌ። ዋ ዳገቱን ወጠን፣ መስኩ ላይ አረፍን። ይሄ መስክ ነው የምታዩት። ሳሩ ከብቶች ይግጡበት ነበር አገር ቤት። ምንሆን ነው አሁን ብልጽግናዎች ይግጡታል። ውሃቶች ይሄ ጨቅላ ሰውዬም እንደ ሰሜን አሜሪካ እንደ ፈረንጅ ልጅ ሮቦት ይዞ በቃ ያሳዝናል። በጣም ሰው የሚበላው የሚጠጣው፣ የሚለብሰው ቤት ኪራይ ማላገጥ እኮ ነው፣ በዶክተሮች ላይ ስለ ሮቦት ያወራል። ዳውን ሲንድሮም ያለበትን ሰው የሚያክም ሮቦት ብንሰራ ፈረንጆቹ መቻጦት እሱ ነው አለቃ ቢፕራክቲካል ሁሉ ሰው አፈናቅለህ እንጀራውን እንጀራ ገመዱ ስራውን በጥሰህበት እንደገና ደግሞ ስለ ሮቦት አመቶ ስለመተካት ምን ያህል ሰውን ቢጠላ ነው? ህዝቡ ሪሊ በዩኒቨርሲቲ በጣም ሪግረስ የሆነ ፕሮሰስ ውስጥ አልፎ ፒኤችዲ የሰራ ሰው በሌሎች ፌሎ ፒኤችዲ ሆልደርስ ላይ እንደዚህ አይሳለቅም አይጨክንም ነው የሆነ ፕሮፌሽናል ወገንተኝነት እኮ አለ። የሌሎች ሎየሮችን ጠበቆችን ፔን ስለሚሰማኝ ነው። ኢትዮጵያ ውስጥ ነው። ባለፈው አስር ሺ ዶላር ሬዝ ያደረግነው ለጠበቆች ነስር፣ ለኢትዮጵያ ስፍታ አለ፣ ጀፍትስ አለ በሚል ሳይሆን ሶሊዳሪቲ ለማሳየት ነው። እንደ ስጋት ቀርቦ ስለ ሮቦት ሚኒስትሮችን ስለመተካት ሰው ሳለቃ ተመልከተ። አሁን ይሄ ወርደው ወዲያ ወርደው ነው። እዚህ ጓደኞች ታች የምትመለከቷቸው፣ እሺ እንደ ነው አከም አከም ጅርታ በሆን ሰ እዚያ ጋር ውሃ አለ። ጓደኞቼ ቀድሞኝ የለ አቋራጭም የለውም። አይደለም እንደት ደም ዘርስባቸው በወዲያ ነው። አንዳንድ ሰዎች ይህን የመሰለ ኤንቫይሮንመንት ውስጥ እየሮጥኩኝ እ ለኢትዮጵያ ፓርክ ቢሰራ ሪዞርት ቢሰራ መዝናኛ ቢሰራ ማይጠመን ይመስላቸዋል። ኖ ታትንት እዚህ አገር እንዲህ አይነት ነገሮች ቢሰሩ ለህዝቡ ሚኒመም ሆነ የሊቪንግ ስታንዳርድ የሚያሟላ መንግስት አለ፣ ሚኒማም ዌጅ አለ፣ ዝቅተኛ ደሞዝ ክፍያ በአንድ ሰዓት 17 ዶላር በታች ማሰራት ህገወጥ ነው፣ አይቻልም፣ ያስቀጣል። ሰዎች መስራት ባይችሉ አሲስታንስ ሶሻል ዌልፌር አላቸው። ኢኮኖሚ መሸከም ይችላል። ሰዎች ሰርተው ቤታቸው ገብተው ከዛ በኋላ መስራት መጣት ይችላሉ። ኢትዮጵያስ ሸሚዝና ጫማ ይዤለት የርኳቸው የዩኒቨርሲቲ ፕሮፌሰሮች ምን ያህል እንደተደሰቱ እንደቦረቁ፣ እንደህፃ ልጅ እኔ ነኝ የማውቀው ቢኮዝ ደሞዛቸው በቂ አይደለማ። ሰባት ስምንት ሺህ ቤት ኪራይ ኑሮ፣ እንዴት አድርገው በዛ ልጅ አሳድገው እንደ ከዛችሁ ላይ ደሞ አካፍለው፣ ዶክተሮቹ ከይት ወደፊት እናገረዋለሁ። አካፍለው ገንዘብ ለሌለው በሽተኛ ነርስ መስራት ያለበትን ገንዘብ እንዳያወጡ ራሳቸው ሸፍነው እየሰሩ በነጻ ስንት ነገር ገዝተው እየሰጡ ግላቡ፣ መድኃኒቱ፣ ደግነታቸው እንደ ይሄ ነው። አስር ደቂቃዬ አልቋል። ለማንኛውም እንደምንም አስር ኪሎ ሜትርን አልፌ ያለሁኝ ምችለውን ያሮጣለሁ። በያላችሁበት መልካም ዊኬንድ። ነገ ኪችኖር ኪዳ ንብረት ቤተ ቤተክርስቲያን ጠዋት እንገናኛለን። በሚቀጥለው ሳምንት ዊኒፔግ ነኝ። እንድ መልካም ቅዳሜና እሁድ ይሆንላችሁ። ሰላም ይዛላችሁ።